መልካም እንግዲህ ዛሬ እያካሄደ ያለነው ውይይት በአጠቃላይ ሁሉንም መምህራንና የትምህርት አመራር የሚያካትት በአጠቃላይ በአንደኛ እና በሁለተኛ ደረጃ መምህራን እንዲሁም ሁሉንም የትምህርት አመራሮች የሚያካትት ውይይት ነው። ያ ሁሌ እንደምናደርገው በተለይ የተማሪ ውጤት በማሻሻል አጠቃላይ የተማሪ ስነ ምግባር እንዲሁም ደግሞ ትምህርት ቤቶች ለታለሙላቸው ዓላማ ውጤትን በማረጋገጥ በማሻሻል ነገን የሚረከብ ሁለንተናዊ ስብና የተሟላለት ትውልድ በመገንባት ሂደት ውስጥ በየጊዜው ወቅቶችን እየጠበቅን በምናደርገው የጋራ ውይይት የጋራ መግባባት ላይ በመፍጠር ወደፊት ልንሄድበት የምንችልባቸውን መንገዶች የጋራ አቅጣጫ ተቀብለን የምንሄድበትን ውይይት ነው ዛሬ እያደረግን ያለ ነው። በትምህርት ሴክተሩ እንደዚህ አይነት ውይይት በየጊዜው በወቅቶችን እየተንተራስን በምናደርገው መሰረት የጋራ መግባባት ላይ ደርሰን የጋራ ኢነርጂ ዴቨሎፕ አድርገን የተሻለ ውጤት ለማምጣት የምንሄድበት ርቀት በጣም የተሳካ እና ስኬታማ የሆኑ መድረኮች ናቸው። ባለፉት ዓመታት ስናደርግ የቆየ ነው። ዘንድሮውን ደግሞ ይሄ ውይይት በተሻለ መልኩ ደግሞ ባለፉት ዘጠኝ ወራት በዚህ ትምህርት ዘመን የነበሩን አፈጻጸሞች በትምህርት ውጤት፣ በተማሪ ስነምግባር፣ በትምህርት ቤት ውስጣዊ ብቃትና ፍትሐዊነት በማረጋገጥ ሂደት ውስጥ የነበሩን መልካም ተሞክሮዎችና ጥንካሬዎች ምንድን ናቸው? በሂደት ውስጥ ደግሞ በክፍተት የሚታዩ በመምህር፣ በርዕሰ መምህር፣ በተማሪ፣ በወላጅ፣ ሌሎች ባለድርሻ አካላት ላይ ደግሞ የሚታዩ ክፍተቶችን እንዴት ቀርፈን የተሻለ ትውልድ አገር ተረካቢ ስነ ምግባሩን የጠበቀ ስርዓተ ትምህርታችን ደግሞ እና የትምህርት ፖሊሲው አዲሱም የትምህርት አዋጅን አተገባበር ላይ ያሉትን ተሞክሮዎች ከፍ የምናደርግበት ጥንካሬዎችን የምናስቀጥልበት እና የጋራ መግባባት የምንደርስባቸው ናቸው። ክፍተቶች ደግሞ በተለይም በመምህር በርዕሰ መምህራን በሱፐርቫይዘሮች በተማሪ ሌሎቹን ባለድርሻ አካላት ላይ ተለይቶ በክፍተት የሚታዩትን ዘግተን የተሻለ ትውልድ ለመገንባት ትምህርት ቤቶች በትክክልም ለማስተማር እንዲሆኑ ትምህርት ቤቶች ለታለምላቸው ዓላማ እንዲውሉ መምህራን እና የትምህርት አመራሩ ደግሞ በተሰጣቸው ተልዕኮ በተሰጣቸው አደራ ልክ መሆን እንዲችሉ በማሰብ ውይይቱ እየተካሄደ ነው። እንግዲህ የውይይቱ መሪ ቃል ትውልድ በመምህር ይቀረጻል ሀገር በትምህርት ትበለጽጋለች የሚል ነው። በሀገራችን ብልጽግና ላይ በሀገር ማስቀጠልና ና ማሻገር ሂደት ውስጥ የዚህ ሴክተር ሚና በጣም ግዙፍ ነው። ከሁሉም በበለጠ ትውልድን ማዘጋጀት ዛሬ ያለውን አይቶ ለነገ የምናዘጋጅበት ስለሆነ ቀጣይ ትውልድን ማዘጋጀት ደግሞ የሁሉም በላይ ስለሆነ ሀገር ልትገነባ ልትበለጽግ የምትችለው የትምህርት ስርዓቱ በሚፈለገው ልክ በተሰጠው ተልኮና መወጣት በሚችለውና በሚጠበቀው ልክ እንዲሆን ማድረግ፣ ይሄንን ደግሞ ተፈጻሚው አካል መምህርና ትምህርት አመራሩም ሌላውን ባለድርሻ አካላት የሚናውን ተቆጥሮ የተሰጠውን የሚጠበቅበትን ሲወጣ ይሆናል ማለት ነው። ይህም በማድረግ ሂደት ውስጥ የዛሬ ውይይት በአጠቃላይ አሰራርና አደረጃጀታችን የሰው ኃይል ስምሪታችንና አጠቃላይ ኮሚትመንትን ይፈትሻል፣ ይዳስሳል፣ ያያል። ስለዚህ ሁሌም እንደሆነው እንደምናደርገው ከውይይት በኋላ የጋራ አስተሳሰብ እንገነባለን። ውይይቱ የተሳካ እንደሚሆን ሙሉ ተስፋለን። በባለፉት አመታት እንደምናደርገው መምህሩ የሚያነሳቸውን ጥያቄዎች እንዲስተካከሉ የሚፈልጋቸውን በራሱ ወገም ደግሞ ማስተካከል የሚገባበትና የሚጠበቅበትን የሚያስተካክልበት ከመንግስትም በጋራ እንደ ባለድርሻ አካላቱ ሊወጣቸው የሚገባ ኃላፊነቶችን የጋራ አድርገን የተሳካና ውጤታማ የሆነ ውይይቶች ናቸው ስናደርግ የነበረው። የዛሬም ከዚህ ውጤት የምንጠብቀው ትልቅ ውጤታማ ስራ ነው። ከመምህር ጋር ከትምህርት አመራር ጋር መወያየት ስለ ሀገር ማውራት ነው። ይህ ሀገር ትልቁን ኃላፊነትና ድርሻ ወስዶ ሀገርን በማስቀጠል ትውልዶችን በማዘጋጀት ሂደት ውስጥ የማይተካ ሚና የሚጫወተው የሴክተር ስለሆነ በትኩረት ውይይቱ እየተመራ ይገኛል። በየክፍሎቹም ዞር ዞር ብላችሁ እንዳያችሁት በጣም በተሟላ በደመቀ ሁኔታ በፍጹም ደስታ በተሞላበት ውይይት ሲያደርጉ ነጻና ፍትሀዊ ሆኖ እንቅስቃሴ እያደረጉ ያሉበት ሁኔታ ነው ያለው። ይሄ ደግሞ ከመምህርነት ዘንድ ሀሳብን በነጻነት የመግለጽ ዲሞክራሲያዊ ውህደትን ለማረጋገጥ የሚታዩ ህጸቶችና ግድፈቶችን እንደ ሴክተራቸው የሚያነሱበት እሱም ደግሞ በጋራ በአንድ ክንድ ምን ተደራጅተን ለውጤት የምንታትርበት ስራ ስለሆነ ይሄ ትልቅ አቅም የሚፈጥር ውይይቶች ናቸው፣ ከመምህራን ጋር የምናደርገው ውይይት። ስለዚህ ውይይቱ ስኬታማ እንደሚሆን ምንም ጥርጥር የለውም። በባለፉት አመታቶች እንዳየነው እንደተሳካለበት አፈጻጸም ይሄንን አጠናክሮ መሄድ እንዳለብን የሚያሳይ ጉዳይ ነው ማለት ነው። በሁሉም ትምህርት ቤቶች ይካሄዳል። በቂ የሆነ ቅድመ ዝግጅት ተደርጓል። ሊወያዩበት ሀሳብ ሊያነሱበት የሚችሉ ሰነድም ተዘጋጅቶ በዚህ ላይ ውይይት እያደረጉ ነው ማለት ነው። እንግዲህ ትልቁ ነገር ከመምህራን ጋር ስትወያይ የሚያነሱን ጥያቄዎች እንዲፈቱ፣ እንዲፈታላቸው፣ እንዲመለስላቸው ይፈልጋሉ። ቢሮ፣ ከተማ አስተዳደሩም ዝግጁ ነው ማለት ነው ይሄን ለመመለስ በመንግስት መመለስ የሚገባቸውም በከተማ አስተዳደሩ መመለስ የሚገባቸውም በትምህርት ቢሮ መመለስ የሚገባቸው በትምህርት ቤት መመለስ የሚገባቸው በወረዳ በክፍለ ከተማ የሚነሱ ጥያቄዎችን እንደየፈርጃቸው ፈርጆ ምላሽ እንዲሰጡ የቅድ አካል አድርገን እንሄዳለን። ይሄ ደግሞ የትምህርት ዘመኑ ማጠቃለያ ምዕራፍ ላይ ስለሆነ መምህራን ደግሞ የለፉበትን የደከሙበትን አዝመራቸውን የሚያጭዱበት የሚሰበስቡበት ወቅት ስለሆነ ለቀጣይ ለትምህርት ዘመን ደግሞ መደላድል ስለሚሆን ለቅድመ ዝግጅትም ለእቅድ ዝግጅትም መሰረት ስለሚሆን እቅዳችን ውስጥ አካተን ልንመልሳቸው የምንችላቸው መሆኑን እንዲታወቅ ይፈለጋል። በዛው በፈጻሚ አካላቶች በመምህሩና በትምህርት አመራሩ አካባቢ ላይ ደግሞ የሚስተዋሉ ችግሮች በጋራ የሚፈቷቸው በመነጋገር በመሰናሰል ሊሻገሯቸው የሚገቡ ክፍተትና ህጸጾችንም እንዲፈቱ እንዲያዩ ራሳቸውን እንዲፈትሹ በመማር ማስተማር ሂደት ውስጥ ሲግኒፊካንት የሆነ ኮንትሪቢሽን ወይም ደግሞ የሚጠበቅባቸውን ውጤት እና ሥነ ምግባር ማሻሻል ላይ ኃላፊነታቸውን እንዲወጡም ለእነሱም አቅም የሚፈጥር ለከተማ አስተዳደሩም ለትምህርት ቢሮ መዋቅርም ትልቅ አቅም የሚፈጥር ውይይት ስለሆነ የሚነሱ ጥያቄዎች ለእኛ ለቅድ ዝግጅት እንዲረዳን፣ ወቅቱም ጊዜውም በዚህ አመቺ ስለሆነ ወቅቱም የተመረጠበት አክባብ ለሚቀጥሉ ትምህርት ዘመን ቅድመ ዝግጅት ማድረግ እንድንችል የቅድ አካል ማድረግ እንድንችል ትልቅ አቅም ስለሚፈጥርልን፣ ይህንን እንደየድርሻውና እንደየጥያቄዎቹና እንደ ፍላጎቱ መጠን የቅድ አካል አድርገን የምንመልስ መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ። ያ ትምህርት የብዙ ባለ ድርሻ አካላቶች ርብርብና ስራ ውጤት ስለሆነ ያን ርብርብና የተቀናጀ አሰራር የሚጠይቅ ስለሆነ ከሚመለከታቸው ባለ ድርሻ አካላት ጋር እየተቀናጀን እየተሰናሰልን የሚነሱ ጥያቄዎችን ምላሽ ለመስጠት ነው። ይሄ ምላሽ በመስጠት ደግሞ የትምህርት ጥራትን በማረጋገጥ ተደራሽነትን በማረጋገጥ የትምህርት ውስጣዊ ብቃትና ፍትሃዊነትን ማረጋገጥ የምንችልበትን አቅም የምንፈጥርበት ነው በሁሌ በምን በምናደርገው ውይት። እነዚህ አይነቶች ግብዓት ይኖራሉ። የቅድ አካል ተደርገው ለውጤት የምንሰራቸው ይሆናሉ ማለት ነው።